ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁ በሰላማችሁ ብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤ መጥቻለሁ። ለቻናሉ አዲስ የሆናችሁ የዶል ምልክቷን በመጫን ቤተሰብ ሁኑ። ላይክ እና ሼር ማድረግም እንዳይረሳ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። እንግሊዛዊ ተጫዋች ጄደን ሳንቾ ከጁቬንቱስ የቀረበለትን ውል ለመቀበል በእጅጉኑ መቃረቡን ተገልጿል። ማንቸስተር ዩናይትድ ታዲያ ለቀረበለት የ5 ሚሊዮን የዝውውር ጥያቄ ይሁንታውን ሰጥቷል ተብሏል። የጁቬንቱሱ ዋና አስተዳዳሪ ኮሞሉ በቀጣይ ሳምንት ወደ አውሮፓ ሲመለሱ ዝውሩ ሙሉ ለሙሉ እንደሚያልቅ ነው እየተገለጸ የሚገኘው። ምናልባትም ስም ከማንቸስተር ዩናይትድ ጄደን ሳንቾ የሚለቅበት ጊዜ እንደተቃረበ የሚጠቁ ነው። በሚቀጥሉ ሳምንታት ቬንቱሱን ይቀላቀላል ተብሎም ይጠበቃል። ካሜሩናዊ ተጫዋች ብሪያን ምቦሞ መረጃ ወጥተዋል እና ፋብሪዚዮ ሮማኖ ነው ወሳኝ መረጃ ወጥተው፣ እንግዲህ አሁን ማንቸስተር ዩናይትድ በብሪያን ምቦሞ ዝውውር ላይ ከብሬንትፎርድ ጋር ከስምምነት እንደሚደርሱ እርግጠኛ ሆነዋል ሲል ነው እየዘገበው በትላንትና እለት ሌሎች ምንጮች በብሬንትፎርድና በማንቸስተር ዩናይትድ መካከል ከስምምነት ለመድረስ እጅግ እንደተቃረቡ ሲጠቁሙ ነበር። ፋብሪዚዮ ሮማኖ ግን ያው ዝምታን የመረጠው በትናንትናው ዕለት። በዛሬው ዕለት ግን ማንቸስተር ዩናይትድ እና በብሬንትፎርድ መካከል ከስምምነት ለመድረስ እጅግ እንደተቃረቡ እና ግፋ ቢል አንድ ወይ ሁለት ቀን ሊፈጅ እንደሚችል ነው የሚጠቁሙ የዚህ ተጫዋች ዝውውር። በተጨማሪም ዝውውሩን ለማጠናቀቅ ከምንጊዜው በላይ እጅግ ተቃርቧል ነው ያለው። ብሪያን ሚሞሞ ማንቸስተር ዩናይትድ ለመቀላቀል በክለቡ ላይም ግፊት እያደረ እንደሆነ እንደሆነም ጭምር ተገልጿል። ከዛ ውጪ ሲድኒ አጥቂ ቪክተር ዮክሬሽ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ለማንቸስተር ዩናይትድ ሰዎች እንዳሳወቀ ተገልጿል። ከዚህ በፊትም አሳውቂያቸዋለው ተጫዋቹ ወደ ማንቸስተር ዩናይትድ አላመራም፣ ፍላጎት አይደለም አይደለም፣ ያለው ተጫዋቹ አርሰናልን የመጀመሪያ ምርጫ አድርጋለዋል እንጂ ወደ ማንቸስተር ዩናይትድ የመዘወር ፍላጎት የለኝም አላለም። ሌሎች ተጫዋቾች እንደምታውቁት አማራጮቹን ሊመለከቱ ይችላሉ። ሁሉም ተጫዋቾች ጎል አላቸው። አርሰናልን የመረጥበት አንደኛውም ሪዝን ያለበትን ሁኔታ በመመልከት ነው እንጂ ያው ማንቸስተር ዩናይትድም የሻምፒዮንስ ሊግ ተሳታፊ ሆነው ቢሆን ማንቸስተር ዩናይትድን መምረጡ አይቀሬ ጉዳይ ነው እና ያንን ነው ያለው። ቪክተር ዮክሬሽ ምናልባትም አርሰናሎች ወደ ቤንጃሚን ሼሽኮ ዝውውር ፊታቸውን ለማዞር እንዳስቡ የተረዳ ይመስላል እና በዛም ሪዝ ነው ተጫዋቹ ማንቸስተር ዩናይትድን ለመቀላቀል ክፍት መሆኑን በትናንትናው ዕለት ያሳወቀው። ፍራንክ ላምፓርድ ስለ ዋይኔሩኒ እንዲህ ሲል ተናግሯል፤ ተፎካካሪዎች ብንሆንም ዋይኔ ሩኒን አለማክበር በጭራሽ የማይታሰብ ነገር ነው። በሕይወት ካዩኋቸው የተሟሉ ተጫዋቾች መካከል አንደኛው እርሱ ነው ሲል ተናግሯል። ጨዋታን ማቀጣጠል ሁሉንም ነገር ይችላል ሲል ተናግሯል። ይህንን ማድረግ የሚችለው ሊዮኔል ሜሲ ብቻ ነው። እስከዛሬ እንደ ሩኒ ያለ ተጫዋች አልነበረም፣ ወደፊትም አይኖርም ሲል ለዋይኔ ሩኒ ያለውን አክብሮት ገልጾለታል። ቪክተር ሌንድሎቭ እንዲህ ሲል ተናግሯል ስለ ክለቡ እስከ ህይወት ፍጻሜ ድረስ ይህ ክለብ ሲናፍቀኝ ይኖራል። የዚህ ክለብ ደጋፊዎች በምታልፉበት በየትኛውም ሁኔታ ሁሉ አብረው ይሆናሉ። የክለቡ ወቅታዊ ውጤት እነርሱ የሚሰጡት ድጋፍ ላይ ምንም አይነት ተጽዕኖ አልነበረውም። እነርሱ በየሳምንቱ ወደ ኦልትራፎርድ በመምጣት ባላቸው አቅም ሁሉ ድጋፋቸውን ይሰጡሃል። እናም በቆየሁባቸው አመታት ሁሉ እነርሱ ሲሰጡን ለነበረው ድጋፍ በሙሉ ምስጋኔ ላቀርብ እወዳለሁ ሲል የማንቸስተር ዩናይትድ ተጫዋች የነበረው ቪክተር ሊንድሎፍ ተናግረዋል። በሌላ ዜና የቱርኩ ክለብ ጋላ ጋላተሰራይ በማንቸስተር ዩናይትድ ስድ የሚፈለገውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ከአስቶንቪላ አመራሮች ጋር ውይይት አድርጓል ተብለዋል። ማንቸስተር ዩናይትድ ኤሚሊያኖ ማርቲኔዝን ማስፈረም ይፈልጋል ሲባል አስቶንቪላዎች ከዝውውሩ ቀጥተኛ የሆነ 40 ሚሊዮን ፓውንድ ገቢ ማግኘት ይፈልጋሉ ሲባል እንደነበረም የሚታወቅ ጉዳይ ነው። የእንግሊዙ ክለብ ኒውካስትል ዩናይትድ ማርከስ ራሽፎርድን ለማስፈረም ከፍተኛ ፍላጎት አሳይቷል። በተለይም ደግሞ አንቶኒ ጎርደን በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የሚለቀው ተጫዋች ነው ተብሎ ይጠበቃል። ታዲያ ኒውካስትል ዩናይትዶች በምትኩ ማርከስ ራሽፎርድን ከማን ዩናይትድ የማስፈረም ሀሳብ እንዳላቸው ተገልጿል። ተጫዋቹ አቅም እንዳለው ፖቴንሻል እንዳለው ይታወቃል። ለዚህም ነው እንግዲህ ከበርካታ ክለቦች በተጫዋቹ ላይ ፍላጎት እያሳዩ የሚገኙትና አሁን እንግዲህ ብዙዎቹ የማንቸስተር ዩናይትድ ተጫዋቾች ፈላጊ እያገኙ መጥተዋል። ለአብነት ያህል እንኳን ጄደን ሳንቾ ወደ ጁቬንቱስ የሚያደርገው ዝውውር እጅግ ተቃርቧል። ኒውካስትል ዩናይትድ በማርከስ ራሽፎርድ ላይ ከፍተኛ የሆነ ፍላጎት አሳይቷል። እንደዚሁም ደግሞ በሪያል ቤት ተጫወተ የነበረው ብራዚል ተጫዋች አንቶኒ ዶሳንቶስም በሪያል ቤትስ እዛው ውሉን ቋሚ ለማድረግ እጅግ ተቃርቧል እና ማንቸስተር ዩናይትድ እኚህን ተጫዋቾች እንደሚሸኝ ምንም አይነት ጥያቄ የለውም። ምትኩም አዳዲስ ተጫዋቾችን በማንቸስተር ዩናይትድ መለያ እናያለን ተብሎ ይጠበቃል። የካሜሮናዊ ተጫዋች ብሪያ የሚቦመው ዝውውርም በቅርቡ ሙሉ ለሙሉ እንደሚጠናቀቅ ጥያቄ የሌለው ጉዳይ ነው። የማንቸስተር ዩናይትድ መልማዮች አይናቸውን በፓልሜራሱ የመሀል ስፍራ ተጫዋች ሪቻርድ ሪዮስ ላይ አድርጓል ተብሏል። ይህ ኢነርጂቲክ የሆነ ሚድፊልደር በሩበን አሞሪም እጅግ የሚደነቀው ተጫዋች ነው ተብሏል። ኖቲንጋ ፎረስት እና ቶተንሃም እንደዚሁም ፒኤስጂ ደግሞ በኮሎምቢያዊው የ25 ዓመት ተጫዋች ሪቻርድ ላይ ፍላጎት ማሳየታቸው ይታወቃል። ነገር ግን ከነዛ ውስጥ ማንቸስተር ዩናይትድ በተጫዋቹ ላይ ያለው ፍላጎት እጅግ ከፍ ያለ እንደሆነ እና ተጫዋቹንም የማግኘት እድል እንዳለው ነው እየተገለጸ የሚገኘው። ምናልባት ስም የብሪያሚ ቦሞ ዝውውር ካለቀ በኋላ አይናቸውን ወደዚህ ተጫዋች ዝውውር የማድረጋቸው ነገር አይቀሬ ነው። ምክንያቱም በመሃል ስፍራ ስቲል ክፍተት እንዳለ ይታወቃል። ክሪስቲያን ኤሪክሰን ከማንቸስተር ዩናይትድ መሰናበቱ ታውቋል። የካርሎስ ካዝሜሮ ድሜም እንደዚሁ መግፋቱ የሚታወቅ ጉዳይ ነው። ሁነኛ የሆነ ተተኪ በሚልፊልድ ቦታ ላይ ኢነርጀቲክ የሆነ ተጫዋች ያስፈልጋቸዋል እና ሩበን አሞሪም ከዚህ በፊት ያሳወቁት ፈጣን የሆነ ተጫዋች ለቡድኑ ኃይል የሚጨምር ተጫዋች ወደ ክለባችን ማምጣት እንፈልጋለን ብለዋል። ከዛም ውስጥ እንግዲህ የፓልሜራሱ ተጫዋች ሪቻርድ ሪዮስ በሩበን አሞሪም አሞሪም የሚወደደው ተጫዋች እንደሆነም ይታወቃል። ማንቸስተር ዩናይትዶ የአሊሃንድሮ ጋርናቾን ፕራይስ ታግ እንደቀነሱ ተነግሯል። ከዚህ በፊት እንግዲህ ወደ 60 ሚሊዮን ፓውንድ ክለቡ እንደሚያገኝበት ተስፋ አድርጎ ነበረ አሁን የሚወጡ መረጃዎች እንደሚጠቁሙ ከሆነ የተጫዋቹ ዋጋ ወደ 40 ሚሊዮን ፓውንድ እንዳሽቆለቆሎ ነው እየተገለጸ የሚገኘው ማንቸስተር ዩናይትዶች ይህንን ተጫዋች ለመሸኘት ዝግጁ መሆናቸውን የሚያሳይ ጉዳይ ነው ምክንያቱም በ40 ሚሊዮን ፓውንድ ሌሎች ክለቦች ተጫዋቹን ፈልገው የመምጣት እድላቸው ከፍተኛ ነው በርካታ ክለቦችም በተጫዋቹ ላይ ፍላጎት እንዳላቸው ይታወቃል። የጣሊያኑ ክለብ ናፖሊና ቼልሲ ደግሞ በዋነኝነት የሚቀመጡ ናቸው። በሌላ ዜና ሪያል ቤት ሰዎች አንቶኒን የግላቸው ለማድረግ እጅግ ተቃርበዋል እየተባለ ነው። እስከ 55 ሚሊዮን ፓውንድ በማውጣት ነው ብራዚላዊን ተጫዋች ዝውውር እውድ ለማድረግ እጅግ እንደተቃረቡ እየተገለጸ የሚገኘው ተጫዋቹ በሪያል ቤት መቆየት ፍላጎቱ እንደሆነ አሳውቆ ነበር። ታዲያ ተጫዋች የግላቸው ለማድረግ እጅግ እንደተቃረቡ 25.5 ሚሊዮን ፓውንድም ለማክፈል ክለቡ ፍቃደኛ መሆኑን ተገልጿልና የአንቶኒን ዝውውር ቋሚ ለማድረግ የስፔኑ ክለብ ሪያል ቤት እጅግ እንደተቃረበ ነው ታማኝ ምንጮች እየገለጹ የሚገኙት። በዛሬ ሁለት የወጡ መረጃዎች ይህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካምን ሁሉ ተመኘው፣ መልካምን ሁሉ ተመኘው።